ለሊ እንግዲህ ምን እንደሚያስጨንቃት አናውቅም። ዝም ብላ በነጋ በጠባ ቁጥር እየተነፋረቀችብን ትገኛለች። ምንድነው ግን ያክል የሚያስጨንቃት አሁን ባቡሬ ፍቅር ይዞኛል፣ አዲሷ ፍቅረኛ ቆንጆ የነች ትለኛ ነች እያለ ስለሚያወራት ፍቅር ይዟት አንደው በዛ ምክንያት ነው ይሆን ወይስ ደግሞ ሌላ እየተፈጠረ ነገር አለ ግዲ። ሌሊ ያው ታማለች። ሐኪም ቤትም ክትትል እያደረገች እና ምርመራ እየወሰደች ነው ያለችው። ዶክተሩ ስለሚጠማ ይናገረው በግልጽ ነው ማን መድኃኒቱን ብቻ እንድቻው ሰው በትክክል እያለ እንግዲህ ያመላልሳታል። ይሁን እንጂ ባቡሬ ሊሊ የደበቀች ነገር አለ በእርግጠኝነት በማለት እንግዲህ መኝታ ክፍሏን ሄደው ሲፈትሽ እጅ ከፍንጅ ተይዟል። እንግዲህ ያው መኝታ ክፍሏን ሲፈትሽ እያንዳንዱ አንድ ያገኘው ሰነድ ነበረ። ያ ሰነድ ምን እንደሆነ ለማወቅ እንግዲህ ክፍቱ ልማንበብ ብዬ ሞከረ እያለ ወዲያውኑ ሊሊ መጣችበት። እንግዲህ በድንጋጤ ወረቀቱን በጣም ይጥለዋል። በእርግጠኝነት እንግዲህ ያ ወረቀት ምናልባትም የኤላ ፎቶ ምናምን ሊሆን ይችላል ወይስ እንዴት ነው ኤላ ያው እንግዲህ ልጅ ይሄ ነው ተዋውቅ ብሎ ልኮላት ይሆን እንዴ እንግዲህ አዴም አብራት ስታለቀስ ነበረ የጓደኝነት ጥክ ያው ሌሊት ጨንቆ ስታያት እሷም ስታለቀስ አብራም ስታለቀስ ነበረ የእኔ ቆንጆ ኔ ቆንጆ እያለ ደግሞ እንግዲህ ያው ባቡሬ ለማባበል ሞከረ ይህን ቆንጆ ሲላት ራሱ እንግዲህ መረዳት ነበረባት ለምለም እንደሚወዳት ግን ደግሞ እየተረዳቸው አይደለም በሌላ በኩል እንግዲህ ፍቅር የቤዛ ወንድም እያስጨነቃት ነው። ያለ ፍቅረኛች ፍቅረኛሽ ነኝ፣ በቃ ወድሻለሁ፣ ምናምን እያለ ሲያስጨንቃት እንድን አደረገችው ደብን ዴቭን በመጠቀም ፍቅረኛ ነው፣ በቅርቡ ልንጋባ ነው በማለት እንግዲህ ታሳምነዋለች። ያው ለጊዜው አምኗል። ዴቭም አላወረዳትም። ጸጥና ለማን ዘወር በል ብሎ እንግዲህ ከፊቷ እንዲሄድላት አድርጓል። በሌላ በኩል እንግዲህ ፍቅር ያሰበችው የቤዛ ወንድም እንደሆነ አላወቀችም ነበረ ልጁ ቤዛ በእርግጠኝነት እኔን ለመበቀል ነው አስባ ይሄን ልጅ ያላከችብኝ እያለች ነው እንግዲህ የምታስበው። ቤዛ ደግሞ ስለዚህ ጉዳይ ምንም የምታውቀው ነገር የለም። እንደገና ቤቷን እንግዲህ አከራይተዋለች ለሄለን እና ለአበበ። ሄለን እንግዲህ በጣም ሞኝ እና የዋ ስለሆነች ያው አጅሪት ስለ ቤዛ ምንም ነገር ስለማታቅ እናንተን አከራይቻችኋለሁ ግን ደግሞ የት እንደማርፍ እንኳን ምንም መውደቂያ የለኝም ብላ በማለት እንግዲህ ያው ሁሉን ነገር ነግራቸው፣ ከዛ በተጨማሪ ደግሞ ሄለን አዝናላት፣ የሶስት ወር እንግዲህ ያስከፍላቸዋል የገንዘቡን። ከዛ ገንዘቡ ከተቀበለች በኋላ ደግሞ አብራቸው ሁለቱን ወር ነው እንግዲህ የወሰነችው። ይህን የሰማ አበበ በጣም ተናደዋል። እውነቱን ነው እንዴ? እንዴት ነው ሶስት ወር ገንዘብ ከፍሏት ጭራሽ ደግሞ ምን መሄጃ የለኝም እና ከእናንተ ጋር ልሁን የምትለው? ሄለን ብትፈቅድም አበበ ፈቃደኛ አደለም። በዚህ የተነሳ ደግሞ ትንሽ ሲጨቃጨቁ ነበረ። ይደብራል ስለዚህ መውጣት አለባት የራስ ጉዳይ ትፈልግ በማለት እንግዲህ ነግሯታል፣ ማለት ነው። ሄለንም አንድ መግቢት ያከፍል ስላለች እኮ እሱ ጋ ተኛ ለ ብዬ ነው ምናምን ትለዋለች። አይቻልም ይላታል ማለት ነው። ቤዛ ግን ብልጥናት እንዴ ቤቷን አከራይታ ጭራሽ ደግሞ አልወጣም ለማለት አስበው ማለት ነው። ይሁን እንጂ እንግዲህ ያው ጥሩ ጥሩ ነገር እያወራቻት እንዳትወጣ ከዛ ቤት ብዙ ነገር እያደረገች ነበረ። እንግዲህ ወንድሞ እንደውሎ አንቺ ሚቱ ቀውሰነች በቃ እንደው ጭራሽ አካል የተሸቸው እኳል አብሬ እኖራለሁ ትያቸዋለሽ። እንዲህ ለማንኛውም ይመችሽ ሞኝ ነገር ናት መስለኝ እና ተጫዎች ስር ይባት ይላታል። ብርሃኔም እንግዲህ ዴብ ነግባን ነበረ ለምን እንደመጣ ገጠር እናቷ እንግዲህ ምንድን ነው ዴቢ ያለሽ ሲላት፣ እንግዲህ ምንም አላለኝም ብላለሽ ምትተቻት ብርሃኔ ምን እያሰበች ነው ጉድ በነገሩ አሁን ብርሃኔ ብትክድ እንኳን ዴብ ዝም ብሎን የመጣ ብላ ብታሳብብም ነገር ግን ዴብ ላአባቱ ያው ዳይመንድ እንደ ትንሽ ፍንጭ ስለሰጠው ሰጠው እንደፈለጋት እንደ ፈለጋት እንደመጣ የተገነዘበና የተረዳ ይመስላል የመስላል ቢሆንም ግን ብርሃን የመናገር ነበረባት። ሰው አጠራገረችም። እንግዲህ አሹ እና ዳይመንድን በጣም ሲበሻሸቁ ነበረ። አሹ እንግዲህ ከክፍለ ሀገር መጥቶ አሁን ለምንድ ነው እንደዚህ የምትይዘኝ? ቢያንስ እኳን ስለመጣ አበባ ጎዝጉዞ መቀበል ነበረብ ይለዋል ማለት ነው ከአሜሪካ ነው ከጀርመን ነው የመጣው? ለአንተ አበባም እኮ አንተ ከዚህ ከቀይ ተወልደ ካደክም በዘጎ ነው እያለ በጣም ሲጨቃጨቁ ነበር። ሮማኔ እንዴት ናት? ሰላም በልልኝ እያለውም ነበረ። እንግዲህ በዚህ መካከል ደግሞ ብሽቅ ይላል። ሮማንን በጭራሽ አታገኛትም። ቢሆንም እንግዲህ ሮማኔማ አታገኛትም፣ ሮማ ጋር ራስ ብትሰደድ እኳን ኔ ሮማን እናንታት ሆነ ማትገባ አታገኛትም እያለ ያበሽቀዋል። እንግዲህ ያው እሱም የሻከራጅ መስለና ወይም እንደዚህ ጭብጥ አድርገ የምትይዘኝ እያለ ሙድ ሲይዝብን ነበረ። እሱም እንግዲህ ያ የሻከራ ነማ በምንድር እየሻከረች ነው ይላል አሽሙ እንግዲህ። ትንሽ ዳይመንድን ካበሸቀው በኋላ ተመለሰው ወደ ቤት ነበር የሄደው። እዚህ ጋር አንተ ጋር ቆሚያ አፍ ላብሳ ወራኩ፣ እኔኮ የስራ ሰው ነኝ፣ ስራ የምረሰው ስለዚህ፣ በር ከፍቻ ነው መጣሁት ልሂድና ለ በማለት ይሄዳል። ዳይመንድም እንግዲህ ለካ በርን ክፍት ትተነው እዚህ ጋር አፍከን ምክፍት አኔጋ አይደለም ተሊጠን ከስራ ፈት እያለ እንግዲህ ስራውን ነበር ግን በሁለቶች ጭቅጭቅ መካከል ኪንጎ በጣም ፈታ ሲነበረ ነበረ። ደስ ብሎት ነበር የቆየው። በሌላ በኩል እንግዲህ ቅምጥል ያው ከዳይመንድ ጋር እንዲሁም ከኪንጎ ጋር ያላት ነገር ብዙም ደስ የማይል ሁኔታዎች ውስጥ ገብታለች። እንግዲህ ቅምጥልን የው ሰርፕራይዝ እናድርግ ብለው እንግዲህ ባሎን ይዘውላት ሄደው ነበረ። ነገር ግን በስጦታው ምንም ደስ አልተሰኘችም። በዚህ የተነሳ ኪንጎ በጣም ደብሮታል። እንዲሁም ደግሞ ለሚድና አባቷ ከሞተ በኋላ በጣም ያች ጥሩዋ የዋ እንግዲህ ቅኗ ያው ትንሽ ቀን ይዛበታለ ማለት ነው ፍቅር እንግዲህ ጋቤ ከኪንጎ በቃቶጅኝ ማለት ነው። ምንድን ነው እንደዚህ የምትሆኑት ጣል ጣል ኮረግሽኝ ለምንድን ነው እያላትም ነበረ። እሷ ደግሞ በዚች ምድር ላይ ያው እንግዲህ እንደኔ የሚወድ የለም ትለዋለች። እንዲሁም ደግሞ ዝም ብዬ ጠጋ ጠጋ ስልህ፣ ዝም ስልህ ምናምን ሴት ልጅ ነኝ፣ ታረዳኛን አንተ። ሙሉን ነገሬን መናገር የለብኝም እያለችውም ነበረ። ኬንጎ እንግዲህ እንዴት እንደሚያደርገ ብቻ ያው ቅምጥልም አታስቸግሪው እየተባለች እየተመገበች ነው። እሱም እንግዲህ ቀንሳለች። ይህ እንዳለ ሆኖ ደግሞ ያው እየተረዳዱ አይደለም። አንዳንዴ ፍቅር ብቻውን ምንም አይሰራም ትላላችሁ እንግዲህ መረዳዳትና መግባባት ከሌለ። ይሁን እንጂ ዴብም ከመጣ በኋላ እንግዲህ ሀሬን ለማግኘት ያው እንደተለመደው ጎራ ብሎ ሳለ በመንገዱ ፍቅርን ያገኛትና ቀድማ ሰላም ትለዋለች። ሀሬ እንግዲህ ታገኛቸውና በጣም ትናደዳለች። እሱ እሷ ያሰበች ምንድን ነው ከፍቅር ጋር የሆነ ጉዳይ ኑሮት እንደሚያወራ ምናምን አቅፋት ስታይ በቃ እና እኔ ልሄድ ስራ አለኝ፣ ስለዚህ እናንተ ስራችሁን ሰሩ በላቸው ነው። እንግዲህ ጥላቸው ሄደችው። እነሱም አይ ምንም ችግር የለውም ነይ አላት። ወደ የት ነሽ ስላት እንግዲህ የሊሊን ዶክተር ላይ ሊሄድ ነው በማለት ነው መንገዷን ሄዳለች ማለት ነው። ግን ፍቅር ግን ምንድን ነው አላማሽ ብሎ ጠይቋታል። አለልኝ እንደተለመደው እንግዲህ ቤቱ ስለተሸጠበት በጣም ተናዶ የሱ አሽከርሁኝ የቀረው አይደል እያለ እየፎከረ እየዛተ ይህ ጎዳና ላይ ተኝቷል ማለት ነው። ጫኔም ጎበዝ እንኳን መሬቱን ሸጥከው በእርግጠኝነት እኔ አካፈላለሁ ለታን አረሳም እያለ ነው እንግዲህ አባት። እንዲሁም ደግሞ ወደ ጀበኔ ማፈር የለባትም ሀብቱን ንብረቱ ምን እንዳለ ጠቅላላ ሽጥና ስጥ ለዛ ለአበበ እና ለዳይመንድ ለሚባሉ ሰዎች። ከዛም በኋላ ልጀበኔ ተኮራለች ብሎ እያሰበ ነው እንግዲህ እንግዲህ ጨዋጨዋ እያጫወተው ነው አጅሬ ማለት ነው። ያው ሙሉ ለሙሉ ገንዘባቸውን በሰጣቸው በትንሹ ለመስጠት ወስኖ የተነሳ ይመስላል። በሌላ በኩል እንግዲህ የፍቅርናት ዛሬ ልጆቹ የት ናቸው? ቤት እኮ ጭራ ላይ ያለች ነበረ። ያው አሹ እንግዲህ ከሮማን ጋር ቡና እየጠጣ የሮማንን ፊት እንደተለመደው፣ አይደለም ዛሬ ደህና ነሽ ብሎ ይጠይቃት ነበረ። ሮማንም እንግዲህ ግራ ግብት ብሎ ስታማክረን ነበረ ቆይ እኔ መጥፎ ሰው ነኝ ወይስ ደግሞ ሰዎች ናቸው መጥፎ ነገር እኔ እንድህ እንዲሆን ያደረጉኝ ወንድ የሚባል ነገር በጣም አስጠላኝ እያለች እንግዲህ ትነግራታለች ትዳር ምናምን ወደፊት ህይወት የሚባል ነገር ጣለው እያለቻን ነበረ የፍቅር እናት ደግሞ የመከረቻት ነገር በጣም ደስ ይል ነበረ እንደዚህ መሆን የለብሽም ተረጋግሮ ማን ው በልጅነት ስለተዳርሽ ነው እንደዚህ አይነት ስሜት የሚሰማሽ እና ልጆች እያለች ስታባበላት ነበረ የምትፈልጊው ነገር ካለግን ነገር ይህን ይህን ትላታለች እንደገና ደግሞ ሩታን ከአሹ ጋር ያለን ነገር እየነካካሽ ያሰበው ያላሰበው ነገር አታሳስቡ እያለቻትም ነበር። ያው እንደሚወዳት ታውቃለች፣ ግን ሮማናውን ፍቃደኛ አደለች ለመቀበል። ስለዚህ ተይዋት ነካኪ እያለቻ ነው። እስኪ ሩታ ምን ትላለች? ሩታም እንግዲህ ከዛ ከዳዊት ጋር ያው ተጋጭታ ነበረ። ኪንጎ ደግሞ ለምን ተነካች ብሎ እንግዲህ ሲጣርጎ ሊገለው ነበረ የቤዛን ወንድም። ሩታ እንግዲህ ጨዋታውን ስታቀልጣውም ነበረ የዛም እንግዲህ ያው ካከራየችው ቤት ውስጥ እንግዲህ ያው ስትደበደብ ነበረ ሄደንም ተገርማ እንዲሁ በሰው ቤት መጥቶ ተደባድቦ መሄድ ምንድን ነው ስትል ነበር አደይ ድራማ እንግዲህ እንደቀጠለ ነው ንትርቁ የአደይና እና የዴብ ጉዳይ ማልተቋጨማውን ደግሞ ይባስሉ ብርሃን የተጨምራበት እንግዲህ ጉዳዩ ልትነገር አልቻለችም